አቤት የኤፍሬም ማስመሰል፣ አስመሳይ ማለት እዚች ምድር ላይ ልክ እንደ ኤፍሬም እንደ ልክ እንደ አንተ አስመሳይ ቀጣፊ የምሬ ነው። ምን ቀጣፊ አስመሳይ ቀጥሎ ደግሞ ትላንትና ሩታ ሄዳለች በተባለው ቪዲዮ አይ ሩታ ተይ ሲሉሽ አይሆንሽም ሲሉሽ እምቢ ብለሽ አያገባችሁም ብለሽ ስታዋርጃቸው ኖረሽ አሁን ዲቃላ ይዘሽ ትሄጃለሽ ቱ ሞት ይሻላል ያልሽዋ ልጅ

እናንተ ማልተባላችሁ ዲቃላ ማለት ነው። እኔ መጥፎ ነገር እንድናገር አትገፋፉኝ፣ አትገፋፉኝ። ነብርዋ ደግሞ ልዕልቷ ማለት ነው። ጀግናዋ፣ አትበገሬዋ፣ ተሰብራ ማትሰበሯዋ ደግሞ ቤቷ ለቃ የወጣች ይመስልሻል? እያንዳንድሽ ቤቷ ለቃ የለፋችበት የደከመችበት፣ ደክማ ለፍታ ተሰድባ ተረግጣ ያቋቋመችው ቤት ለቃ የምትወጣ ይመስልሻል? እንደ እያንዳንዳችሁ ማለት ነው። ዛሬ በደካማ ጎን ለመግባት እንደ እባብ የምትንሸራሸሩ ደና ናቸው አደል? ደና ናቸው። እናንተ ናቸው እኮ ሁሌም ማትቀየሩ ስግጥ ያላችሁ እናንተ ናችሁ። የምሬን ነው ብላችሁ አንዳንድ ኮሜንታተሮች ስግጥ ያላችሁ ብናስረዳችሁ ማትረዱ ቢነገራቸው ማትሰሙ ደነዞች ማለት ነው። ሰላም አሌይኩም ወራህመቱላ ወበረካቱ ድና። የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩት ታዬ እህቷ ስለወለደች ነው ሄደችው ምናምን የምትሉም አላችሁ። በመቀጠል ደግሞ ቤተሰቦቿን ስታንቋሸሽ ኖራ ቤተሰቦቿን አሰደ ድባ ልጅ ደግሞ ዲቃላ ይባል ማፈር ብሉና፣ ማለት ነው። ልጅቷ ሽማግሌ ተልኮላት አግብቷት ዱባይ አምጥቶ ቀለበት አድርጎ ያገባት ማለት ነው። ሌላ ደግሞ ቤተሰቦቿም አላዋረደችም ምንም፣ አለ ያደረገችው ነገር የለም። ልክ እንደሰው ላግባሽ ብሎ አብርሃም የታደሰ ልጅ ወሰዳት እንጂ ተከትላ አልሄደችም። ዛሬም የሚሆን ነገም እንዲያውም እፈጠፍታለሁ ከአሁን በኋላ እነግራችኋለሁ። ዋ፣ የምሬን ነው የምላችሁና ነብርዋ ደግሞ ማለት ነው በራሷ ጊዜ ትፈደፍትላችኋለች ወይም ደግሞ በራሷ ጊዜ ትነግራችኋለች። እና ከሁሉም ከሁሉም ግን የኤፍሬም ማስመሰል ነው የገረመኝ። እንደናንተ ኮተዶች እንደዚህ በጌዳችሁ ምት ምድል ከሳከሱ ኮሜንት ስር አይደለም የገረመኝና፣ እኔ እነሱ ጋር የፈለገ ነገር ሲፈጠር ከጎናቸው ነው ያለውኝ፣ ሁሌም እውነት ክን ነው። ሰሞኑ ትሄድ እያል ካልነበረ ታዲያ ዛሬ ላይ ተነስተ ለምንድን ነው የምትጮህበት ልጁ ላይ? ማለቴ እንትና አቤላ ላይ ማለት ነው። እንደሁም አቤላ ጀግና ነው ጎበዝ። እንዳትናገር እንዳትናገር ሩታየት እንዳለች ማለት ነው። እናም ያው ቡታጀራ ነው ወይ ሄደችው? አክስቷ ቤት ቡታጀራ ላይ አክስቷ ናት እንዲ ያለችው? ወይኔ በላቸው። አረ በ በፈጠራችሁ ይሁንባችሁ፣ በቃ ይበቃታለች። ይህ ልጅ እውነቴ ነው ብላችሁ ውሸት ይበቃል። በቃ ውሸት ይበቃል። አክስት የሚባል ነገር ቡታጀራ ላይ የለም። አንድ አክስት ወንዳ ክስቶነ ሀቅ ሀቅ ተናገሩ ማለት ነው። እና ያው ኤልዱ ራሱ ጠፋች። የዛን ቀን አስራ አራት ደቂቃ ቪዲዮ ሰርታ እልም አለች እኮ የዛን ቀን ለፍለፋ ማለት ነው። ታውቃላችሁ የቤት ነው የተገናኙት ነው ያሉት ምናምን። እና አንዳንድ ደግሞ ወንድ አምላክ አሸርጋጆች ማለት ነው። ገና ራሱ እውር ነሽ፣ ዶንቆሮ ነሽ። እንደናንተ ዶንቆሮና ማህየም ሰው የለም። ልንገራችሁ ከገባችሁ ነው እና ታዲያ እዛ እኔ ቤት ተገናኙ ማለት ምን ማለት ነው? የፍቅር ጥያቄ እኔ ቤት ነው ያቀረበችለት። እኔ ቤት በመጣበት ነው ያፈቀረችው እኮ ነው እያለች ያለች ወይስ? አይገባችሁ? ድንዙዝ። ወይስ ነጭ ወተቱን ነጭ የነበረው ጥቁር ነው ልበላችሁ እንዴ? እውነታችሁን ነው። እናም ሁሌም ግን እኔ ደስ የማይለኝ ነገር ቅርም ያስባለኝ ነገር እስካሁን ድረስ እያናደደኝ ያለው ነገር ሩታ የሚያስረግጥ ነገር ሩታ ቅርም ያስብል ነገር ሩታ ላይ ዘመቻ የሚነሳበት ስራ ነው የሚሰራው። ስለዚህ ይሄንን ነው ይቅር ያልነው። ሌላ ምንም ያለው ነገር የለም እና ወደ ቤተሰቦቿ ዲቃላ ተሸክማ ሄደች የምትሉ ደግሞ ጂኒ ደቅላችሁና አልሄደችም። አዎ አልሄደችም። የመጣው ይመጣል ዛሬ ማለት ነው እና ብትሄድ ራሱ እኔ ደስ ይለኛል። ደስ አይለኝም አይደለም። ነገር ግን ሊሄዱም ይችላሉ በራሳቸው ጊዜ። ለአሁኑ ግን ምንም አይነት መረጃ የለም። ተግባባን አይደለም የሚሄዱበት ነገር ሊኖር ይችላል ይሄዳሉ። ነገር ግን ለአሁኑ ነብሯ ደግሞ ጀግናዋ ቤቷ በትና እንደማትወጣ መቶ ፐርሰንት እርግጠኛ ሁኑ። ነፃነት ያገባታል እንኳንም ተጠረገች አላሉ አብርሃም። ነፃነት ካገባ የኢትዮጵያ ሕዝብ በሙሉ አብርሃም እንደ እንቁራሪት አንስቶ ይፈጠፍጣለሁ። ለኔ ነው ብለ እንደ እንቁራሪት። ሲጀመር ሊያገባት የማይችልም እኮ ይህች የሆነች የቦካች፣ እኔ ምን አገባኝና ያው የቦካች እምላችሁ ቤተሰቦቿን አዋርዳቡታ ወታደራን አዋርዳ፣ ወታደራን አሰድባ፣ ሴቶችን አሰድባ ዘለዛሌ ይደርሳለች እና ማነው አብረሃም ነው የሚያገባት? እና አያገባትም ማለት ነው እና ያው ነፃነት የሚያገባበት ምንም አይነት ምክንያት የለም። ምክንያት ቢኖር ኖሮ ኦኬ እኔ እኔ እኔ ጠይቁኝ የሚያገባበትም ለምሳሌ ባለፈው አብርሽና ፍቅር ሲታረቁ ከቪዲዮ ባርግራውንድ ከጀርባ ነበረች የተባለ ጊዜ ወይነጅልጅ አልኩኝ ለሩታዬ ማለት ነው፣ እና ነገር ግን አይደለም ያ ነገር በደንብ ተደርጎ የዛ ከዛ በፊት የተፈታ ነገር ነበረ እና ዛሬም ላይ ድረስ እንኳንም ተጠረገች ትሄድ። ነፃነት ነው የሚያገባው። ይሻል ምን ዋ ነው የሚሻለው? ከሩታ ሩታ እኮ ከራሱ አልፋ እያንዳንድ ሽቺ ልቅምቃሚ ማለት ነው። እንደውም አሰነጠለቻችሁ እኮ በየኮሜንቱ ራሱ እውነቴ ነው ብላችሁ የሰው ፍቅር አሰጣጥ። ለነገሩ የስድብ ድግሪ ነው የተጫነባችሁ እናንተ። መስዋት ፍቅር ትሰጣችኋለች፣ እናንተስ የስድብ ድግሪ ጭንቅላታችሁ አና ላችሁ አዙረውታል ማለት ነው እና ለማንኛውም ዛሬ የሚሆን ነጌም ሩታዬ ቤቱ አለቃ እንደማትወጣ መቶ ፐርሰንት እርግጠኛ ሆኑ። ከወጣም አብርሃም ነው የሚወጣው። ሩታዬ ብረ ወደ አደደብቃ እንግዲህ አብርሃም ታስወጣለች ማለት ነው። እና ለማንኛውም ነፃነት የሚያገባበት ምንም ማየት ነው እንዴ! በመጀመሪያ የምንጀምረው ጋይስ እኔ ነኝ። በመጀመሪያ ሀብዬ የሚጀምረው ማለት ነው። እና አንዳንዶቻቸው ደግሞ በጣም ነው የምትሰደቡት እናንተ። ምን ተባለ እንዴ? አብርሃም የፍቅር ጥያቄ እንዳላቀረበች ግልጽ አድርግ። ኤልዱም ደግሞ አትዋሺ። ከዚህ ውጭ የተባለ ነገር እኮ የለምና አትዋሹ። በቃ አሁኑ ልጅቷ የፍቅር ጥያቄ ያቀረበችው ለድራማ ነበረ። ከዛ ያድራማ ድራማ አለፈ ለዛሬ ደረሰ። ወኪ ደስ ብሎናልኛ ወደ እውነተኛ ስለተቀየረ እና ታዲያ ግልጽ ይደረግች ልጅ ስትሰደብ ከምትኖር ነው ያለው። ስድባቸው በከት ከትላንት ወደ በተሰራው ቪዲዮ እስከዛሬ ድረስ ስድባቸው እናንተ ወንድ የለም እንደ ጠሮባቸዋል ወንድ የለም ሀገራችሁ ላይ ጠሩባችኋል መሰለኝ። የሳሰባችሁ ማለት ነው። እኛ በየጉም እንደው ብታጀራ ሴቶች የምትሉን አላቸው አይደለም። እንደውም ለእነዚህ በሏቸው፣ እውነት ሄደው መላቸው እኛን መጥተው የሚሳደቡትም ጠሩባችኋል። ለማንኛውም እናም እኛ ጋር ወንድ አልጠረረም ብቻ። ምንድነው ውሸት ዋሽተው ስራ መስራት ይፈልጋሉ፣ ቡታጀራዎች ለንገራችሁ ነው ሚስጥር ማለት ነው እና ቡታጀራዎች ምንድን ነው የሚያደርጉት? ዋሽተው ሰርተው ገንዘብ ማምጣት ነው የሚፈልጉት እንጂ ማለት ነው። ወንድ አልጠፋም፣ ሴት ልጅ አልጠፋም። እንደው ወንድ ሞልተዋል፣ ሴቶቹ አረብ ሀገር ጨርሰው መተዋል ማለት ነው። እውነት ሄደ መዳችሁ እና አዳዲስ የሚወለዱ እንደዚህ አስር አመት ከአስር አመት በታች ያሉ ሴቶች ናቸው ያሉት በጠቅላላ ማለት ነው። ከዛ ውጭ ወንዱ መውጫው መግቢያው መውረጃው ና መውጫው በጠቅላላ ወንድ ብቻ ነው ማለት ነው። እሺ አዎ፣ ይሄ ነው። እና ወንድ አልጠረረብንም እኛ እና የምትሳደሙ ደግሞ ወንድ የጠረርባችሁ ናችሁ። ሀቅ ከተወራ እሺ። እስከ መቼ ውሸት ታወራላችሁ? ለምሳሌ ማለት ነው እኛ ይሄንን አይደል? ኤልዱ ባትደግመው እኮ ጥሩ ነበር። ኤልዱ ስለደገመችው ነው እኔም ቅጠልረ ርድብን ያልኩኝ ማለት ነው። እንዴ ለምን እቃጠላለሁ እኔ? ኤልዱ ለምን ደግመዋለች እሷ? ሲጀመር አይተዋወቁም ነበረ ከሩታ ጋር። ጎረቤት ጓደኛ አይነት አለች ውሸት ሌሽ እስከ መቼ ነው ውሸት በዚህ ልክ? እና ለዛ ነው ያለው እንጂ የሌላ ነገር አይደለም። እና ራሷ የማታደርገውን ስራ ነው ሩት እንድታደርገው ተደርጎ ከዛ በኋላ እንትን ያልተባለው ምንድን ነው ይፋ ያልተደረገው መጨረሻ ላይ ሮ እውነታችሁ ነው ተሳድባችሁ ሞታ ተሳደቡን። የምነግበኝ ይመለከተኛል። ለእኔ እኮ በይቱ ባልተዳደርም እውነቴ ነው ምላችሁ፣ እንዲህ በይቱ ባልተዳደርም እኔ ነግራችኋለሁ። ይቱ ምንም ያደረገልኝ ነገር የለም። እንደውም ገንዘቤ ነው የወሰደው። እንዳውም ገንዘቤን ያወጣሁትን ገንዘብ እንድመልሰው ማስታወቂያ ይውልኝ። እሺ አዎ እሱ ነው የምፈልገው። እኔ የራሴ ገንዘብ ስለያዘብኝ እውነቴ ነው ብላችሁ ቻላሌ እንዲህ ገንዘብ አስወጣኝ እንጂ አልከፈለኝም። ስለዚህ እንድመልሰው ማስታወቂያ ዩልኝ ማለት ነው። አዎ ይሄ ነው ሌላ ነገር የለውም። እና ወንድ ከጠረረባችሁ ታርጉ ይደረግላችኋል። አከተመ ሌላ ነገር የለውም ማለት ነው። እና ሩታዬ ደግሞ ልዕልቷ ያው በቪዲዮ እንኳን ይሄ ሰሞን የምትመጣ አይመስለኛ፣ ውድ ቤተሰቦች ብቻ ግን ልትመጣ ትችላለች፣ ግን ይሄ ሰሞን አላቅም ማለት ነው። እና አርፋችሁ ቁጭ በሉ ቤተሰቦች። ዋጋ ሄደች እንዲጋላ ተሸክማ ሄደች። ጂኒ ደቅላችሁና፣ ሰላም ሁላ።